እነዚህን ግብዓቶች ሪከመንድ ስናደርጋችሁ እኛም ተጠቅመን ውጤት ስላገኘንባቸው ለእናንተ ይጠቅማሉ ብለን በማሰብ ይህን ቪዲዮ አዘጋጀንላችሁ። ሰላም ተመልካቾቼ እንዴት ናችሁ? በዚህ ቪዲዮ ላይ የማስመለክታችሁ ዶሮች እንቁላል መጣል ከጀመሩ በኋላ ምን አይነት ቪታሚንና ሌሎች ግብዓቶችን ብንሰጣቸው እንዴት የእንቁላል ምርታቸውን በፍጥነት መጨመር እንችላለን የሚለውን በዝርዝር በቆይታችን እንመለከታለን። ዶሮች እንቁላል መጣል እንደጀመሩ ካልሴም ፎርቲቪት ኤግ ስቲሙላንትና ሞሪንጋን በቅደም ተከተል ብትሰጧቸው እንቁላል መጣል ያልጀመሩ ዶሮች በፍጥነት እንዲጀምሩና በወር ውስጥ ካሏችሁ ዶሮች ከ90 ፐርሰንት በላይ ምርታቸውን በማድረስ በአጭር ጊዜ የመኖና ሌሎች አስፈላጊ ወጪዎችን ሸፍነውላችሁ ጥሩ የሆነ ገቢ እያገኛችሁ የምትሄዱበትን ሁኔታ ማመቻቸት ትችላላችሁ። የእነዚህን አራት ግብዓቶች አጠቃቀም በቅደም ተከተል አሁን አስመለክታችኋለሁ። የመጀመሪያው ዶሮቻችሁ እንቁላል መጣል እንደጀመሩ የምትሰጧቸው ካልሲየም ነው። ካልሲየም በገበያ ላይ በሁለት አይነት መንገድ ታገኛላችሁ። በፈሳሽ መልክና በዱቄት መልክ ያለውን መጠቀም ትችላላችሁ። ሁለቱም ለዶሮች የሚሰጠው ጥቅም ተመሳሳይ ስለሆነ በአቅራቢያችሁ የምታገኙትን መጠቀም ትችላላችሁ። ካልሲየም በዶሮች ዕለት ዕለት በአመጋገብ ሂደት ላይ በጣም አስፈላጊ ንጥረ ነገር ነው። ዶሮች እንቁላል መጣል ሲጀምሩ ብቻ ሳይሆን በቄብነት እድሜ ላይ እያሉ እንደ ተጨማሪ ይሰጣቸዋል። ዕለት በዕለት በሚመገቡት መኖ ውስጥ ካልሲየምን በቀላሉ ያገኙታል። አሁን ባለው የመኖ ጥራትና ዶሮች የሚያስፈልጋቸውን የካልሲየም መጠን ሊያሟላላቸው ስለማይችል በቪዲዮ ላይ የምትመለከቱትንም ካልሴም እንደ ተጨማሪ እንድትሰጧቸው ይመከራል። የመነካከስ ባህሪያቸውን ይቀንሳል። እንቁላል በመጣል ላይ እያሉ የእንቁላል ቅርፊት እንዲጠነክር በማድረግ የእንቁላል ቅርፊት መሳሳትን ያስተካክልላቸዋል። አጠቃቀሙም አንድ ሽጉን ካልሲየም ከአንድ ኩንታል መኖ ጋር በመደባለቅ ያለ ብክነት እንዲመገቡት ማድረግ ያስፈልጋል። ይህንን ግብዓት ለተከታታይ አምስት ቀን እንዲሰጧቸው ይመከራል። በሁለተኝነት ዶሮቻችሁ እንቁላል መጣል ሲጀምሩ ፎርቲቪትን እንሰጣቸዋለን። በዱቄት መልክ ያለውን ካልሲየም እየሰጣችሁ ፎርቲቪቱንም በተመሳሳይ ጊዜ መስጠት ትችላላችሁ። ፎርቲቪት ዶሮች በሚያገኙ ጊዜ በቫይታሚን እጥረት አማካኝነት በሽታ እንዳይዛቸው ለመከላከል ይጠቅማቸዋል። ከፍተኛ የእንቁላል ምርት ደረጃ ላይም በአጭር ጊዜ እንዲደርሱ እገዛ ስለሚያደ የሚያደርግላቸው እንደ ዶሮቻችሁ ብዛት ለተከታታይ ሶስት ቀን እንድትሰጧቸው ይመከራል። አጠቃቀሙን በጣም ቀላል ነው። ለምሳሌ 1000 ዶሮ ካላችሁ 100 ግራሙን በ800 ሊትር ውሃ በማዋሃድ መስጠት ትችላላችሁ። አነስተኛ የዶሮ መጠን ይዛችሁም ከሆነ አራት ግራሙን በ7 ሊትር ውሃ ቀላቅላችሁ እንዲጠጡት ማድረግ ትችላላችሁ። በሶስተኝነት ደረጃ ዶሮቻችሁ እንቁላል መጣል እንደጀመሩ ኤግ ስቲሙላንት ወይንም የዶሮ ማነቃቂያ እንድትሰጧቸው ይመከራል። ኤግ ስቲሙላንት ለዶሮች ብዙ የሚሰጣቸው ጠቀሜታ አለ። አንደኛው የምግብ መፈጨት ሂደትን ስለሚያስተካክልላቸው የሚመገቡትን መኖ በቀላሉ ወደ ምርት እንዲቀይሩት ይረዳቸዋል ሁለተኛው ኤግስቱሚላንት በሚያገኙ ጊዜ እንቁላል እንዲጥሉ የሚያግዛቸው ብዛት ያላቸው ሴሎች በፍጥነት እንዲመረቱ ስለሚያደርግ በየቀኑ እንቁላል እንዲጥሉ ያግዛቸዋል ይህንን ማነቃቂያ መቼና እንዴት ነው የምንሰጠው የሚለውን መሰረታዊ ግንዛቤ መያዝና ጥንቃቄ ማድረግም ያስፈልጋል ይህንን ማነቃቂያ ዶሮቻችሁ እንቁላል መጣል ሳይጀምሩ መስጠት የለበትም እንዲሁም በመሀል ላይም እንቁላል በመጣል ላይም እያሉ እንድትሰጧቸው አይመከርም ኤግስቱሚላንትን መስጠት ያለባችሁ ካላችሁ ዶሮዎች አምስት ፐርሰንት እንቁላል መጣል ሲ ጀምሩ መስጠት ትችላላችሁ። ሁለተኛ ዶሮቻችሁ ረዘም ያለ ህመም በሚያጋጥማቸው ጊዜ እንቁላል መጣል ስለማይችሉ ይህንን ኤግስቱሚላንት በምትሰጧቸው ጊዜ እንዲጥሉ ስለሚያግዛቸው በነዚህ በሁለት ምክንያቶች ብቻ ኤግስቱሚላንትን እንዲሰጧቸው ይመከራል ማለት ነው። አጠቃቀሙን ስንመለከት እንዳላችሁ የዶሮ ብዛት እያሰላችሁ አራት ግራሙን ከሰባት ሊትር ውሃ ጋር እየበጠበጣችሁ ለዶሮቻችሁ መስጠት ትችላላችሁ። ከመስጠታችሁን በፊት ለተወሰነ ጊዜ ውሃ እንዲጠሙ በማድረግ ለሁሉም ዶሮች በሚዳረስ መልኩ እንዲጠጡት ማድረግ ያስፈልጋል። ግባትም፣ ለተከታታይ አምስት ቀን እንድሰጧቸው ይመከራል። በመጨረሻም የምናየው ከአራቱ ግብዓት አንዱ የሆነውን ዶሮቻችሁ እንቁላል መጣል እንደጀመሩ፣ ሞሪንጋ እንሰጣቸዋለን። ሞሪንጋ በተለያዩ የቀናት ልዩነት መስጠት ትችላላችሁ። ሞሪንጋ በውስጡ በርካታ ጠቃሚ ንጥረ ነገሮችን ስለያዘ ከመኖ የሚጎላቸውን አስፈላጊ ንጥረ ነገሮችን ሁሉ በቀላሉ ማግኘት እንዲችሉ ይረዳቸዋል። ሞሪንጋን ዶሮች በሚያገኙ ጊዜ ምን ጠቃሚ ነገሮችን ሊያገኙ ይችላሉ የሚለውን አጠር ባለመልኩ እንመለከታለን። አንደኛ፣ ሞሪንጋ በውስጡ ለዶሮች አስፈላጊ የምንላቸውን ንጥረ ነገሮች ይዟል። ከፍተኛ የፕሮቲን መጠንና አሚኖ አሲድ እንደዚሁም ሌሎች በርካታ ጠቃሚ ንጥረ ነገሮችን ስለያዘ የዶሮችን የላባ ቀለም ጥራት እንዲኖረው እንደዚሁም አንጸባራቂ እንዲሆን ያደርግላቸዋል። ሁለተኛው ሞሪንጋ ለዶሮች ያለው ጥቅም የዶሮችን የበሽታ የመከላከል አቅም ስለሚያሳድግ ዶሮቻችሁ በቀላሉ በሽታን የመቋቋም አቅም እንዲኖራቸውም ያደርጋል። ሶስተኛ፣ ሞሪንጋ ዶሮች በሚያገኙ ጊዜ የእንቁላል አስኳላቸውና የእንቁላል ቅርፊት ጥራት እንዲሻሻል ስለሚያደርግ በዱቄት መልክ ያለውን አዘውትራችሁ እንድሰጧቸው ይመከራል። አጠቃቀሙን ስንመለከት በቪዲዮ ላይ በምትመለከቱት መልኩ ማዘጋጀት ትችላላችሁ። አራት ግራሙን ወይንም አንድ በትልቁ የሻይ ማንካ በመለካት ከሰባ ሊትር ውሃ ጋር በማዋሃድ መስጠት ትችላላችሁ። በእያንዳንዱ ውሃ መጠጫ ላይም እያዘጋጃችሁ የምትሰጡ ከሆነ አንዴ ያዋሃዳችሁት ሞሪንጋ ለሁለተኛ ጊዜ አዲስ ውሃ ብቻ በማድረግ መጠቀም ትችላላችሁ። በቀጣይ ዙር ስትሰጡ በአዲስ መልክ ከላይ በገለጽነው መጠን እየሰጣችሁ መሄድ ትችላላችሁ ማለት ነው። ከላይ የገለጽናቸውን ግብዓቶች የምታዋሃዱም ጊዜ የምትጠቀሙት ውሃ ብትችሉ የዝናብና የግርጓድ ውሃ ቢሆን ይመረጣል። እነዚህ አማራጮች በሌሉበት ጊዜ የቧንቧን ውሃ ላይ ቆይታችሁ ቀዝቀዝ ሲል መስጠት ይመከራል። ተመልካቾቼ እነዚህን ጠቃሚ አራት ግብዓቶችን በቅደም ተከተል በዚህ መልኩ ያቀረብኩላችሁ፣ በተለይም ፎርቲቪት እና ካልሽየም በየ15 ቀን ልዩነት ወይንም በየወሩ በድግግሞች መስጠት ባታቆሙ ይመከራል። እንዲሁም ሞሪንጋን በዱቄት መልክ ያለውን በየሳምንት ልዩነትም መስጠት ትችላላችሁ። እነዚህን ግብዓቶች ሪከመንድ ስናደረጋችሁ እኛም ተጠቅመን ውጤት ስላገኘንባቸው ለእናንተ ይጠቅማሉ ብለን በማሰብ ይህን ቪዲዮ አዘጋጀንላችሁ። ተመልካቾቼ ለዛሬ የነበረኝ ቆይታ ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውንም ከወደዳ ያነሳችሁት ላይክ አድርጉልን። በሌላ ጊዜ በሌላ ሥራ እንገናኛለን።